ጊዜው ሩቅ አይደለም። ከሁለት ቀናት በፊት ነው። ለተአርብ ምሽት ቀን 27 ቦሮ ሐጁን 2025 ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 787 ድሪምላይነር አውሮፕላን 300 መንገደኞችንና 11 የበረራ ሰራተኞችን አሳፍሮ መነሻውን ምሽት ላይ አዲስ አበባ ቦሌ አድርጎ የአምስት ሰዓት በረራ አድርጎ እኩለ ለሊት ህንድ ሙምባይ ለመድረስ ጉዞውን ጀምሯል። ፕሌኑ በሰሜን ህንድ ውቅያኖስ በአረቢያን ሰፊ ባህር ምሽት ሰማይ ላይ በ33000 ጫማ ከፍታ ከሰማይ ጥግ እየበረረ ባለበት ቅጽበት ያልታሰበ መላውን መንገደኛ በፍርሃት ያራደ አስደንጋጭ ክስተት ይከሰታል። ካፒቴኖች ሁሉም መንገደኛ ያደጋ ጊዜ ኦክስጅን ማክሳቸውን እንዲያጠልቁ ትእዛዝ አስተላልፈዋል። ፕሌኑን ያናወጠ አስጨናቂ ዱብዳና አስገራሚ የመትረፍ እጣ ፈንታ ከሁለት ሳምንት ገደማ በፊት ነው። መነሻውን ከምዕራባዊ ህንድ መዳረሻውን ለንደን አድርጎ የተነሳው ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 787 ድሪም ላይነር አውሮፕላን በተነሳበት አቅራቢያ ህንድ ተከስክሶ 241 ሰዎች ካለቁበት አደጋ ጥቂት ቀናት ማግስት በኋላ ነው ወደ ህንድ ጉዞውን ያደረገው የኢትዮጵያው ተመሳሳዩ ስሪት ቦይንግ 787 ድሪም ላይነር አውሮፕላን ይቅር ከማይለው ከአስከፊው የፕሌን አደጋ በኢትዮጵያኖቹ አብራሪ ካፒቴኖች ክህሎት ቁርጠኝነትና ሙያዊ ብቃትን ጎልቶ ባሳየ ተአምር መትረፍ ቻሉ። እንዴት ይህ ሊሆን ቻለ? የዚህን ክስተትና ከሁለት ሳምንት በፊት በህንድ 241 ሰዎችን ስለቀጠፈው ቦይንግ 787 የፕሌን አደጋ መንስኤዎች የተሰሙትን ትኩስ መረጃዎችን አካተን በአነጋጋሪነቱ ስለቀጠለው ቦይንግ በሰአቱ ፕሮግራማችን እንዳስሳለን። አብራችሁን ቆዩም። ከሶስት ቀናት በፊት ነው እለተ አርብ ለኤሮፓ ቋጥር ጁን 27 2025 ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 640 ቦይንግ 787 ድሪም ላይነር አውሮፕላን መነሻውን ምሽት 12 ሰዓት ከ30 አዲስ አበባ ቦሌ መዳረሻውን ደግሞ ወደ ህንድ የንግድ ከተማ ወደ ሆነችው ሙምባይ አድርጎ የ5 ሰዓት በረራ አድርጎ እኩለ ለሊት ቻትራፓቲ ሺፋጂ ማሃራጅ ዓለም አቀፍ አውሮፕላን ማረፊያ ለመድረስ በረራውን ጀምሯል። ኢቲ 640 ቦይንግ አውሮፕላን ሙምባይ ለመድረስ ለመደበኛ ጉዞ የተሳፈሩ 300 መንገደኞችንና 11 የበረራ ሰራተኞችን አጭቆ በሰሜን ህንድ ውቅያኖስ በአረቢያ ሰፊ ባህር ምሽት ሰማይ ላይ በ33 ሺህ ጫማ ከፍታ ከሰማይ ጥግ እየበረረ ነው። ሰዓቱ ደግሞ ከምሽቱ 3 ሰዓት ገዳማ ሆኗል። ሁሉም ነገር የተለመደ በሚመስልበት በዚህ በረራ ላይ ግን በድንገት ያልተጠበቀ አሳሳቢ ሁኔታ ተከሰተ። በካቢን ውስጥ ማለትም በመንገደኞች መቀመጫ ፕሌን ውስጥ ከፍተኛ የሆነ የአየር ግፊትና የኦክሲጅን መጠን በመቀነስ ወደ አደገኛ ደረጃ መውረድ ጀመረ። በአውሮፕላን ውስጥ ያለው የአየር ግፊት ከመደበኛው በታች ሲሆን፣ የድሪም ላይነር ምቹ የጉዞ ተስፋ ፈተና ላይ ወደቀ። በፕሌኑ ውስጥ የጭንቅስትን ፋስ እና ዝቅተኛ ኦክሲጅን መጠን እየተከሰተ እንደሆነ የተመለከቱት ካፒቴኖቹ ሁሉም ሰው ለ15 ደቂቃ ያህል የአደጋ ጊዜ የኦክሲጅን ጭንብላቸውን እንዲያደርጉ መልእክት ካስተላለፉ በኋላ ለችግሩ ምላሽ ለመስጠትና በፍጥነት እርምጃ በመውሰድ ኦክሲጅን በአስተማማኝ ደረጃ ወደሚገኝበት ደረጃና ደህንነቱ ወደ ተጠበቀ ስፍራ ለመድረስ የማይቻል በሚመስል ቅጽበታዊ ድርጊት ከከፍታቸው ቁልቁል ወደ ታች ተምዘገዘጉ። ፕሌኑ ባናወጠ ነፋስ መሀል የተደረገ የቁልቁሎት ጉዞ መንገደኞችን በፍርሃት ያራደ በአስደንጋጭ ሁኔታ ውስጥ የከተተ ነበር። በዚህ ጊዜ ካፒቴኖቹ ፕሌኑን ከኤፍኤል 330 የበረራ ከፍታ ወደ FL 100 ወይም ከ33000 ጫማ ከፍታ ወደ 10000 ጫማ ከፍታ ዝቅ አድርገው አወረዱት። በዚህ ጊዜ ፕሌኑ በአረቢያን ባህር ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ገዳማ ላይ ናቸው። ወደ መዳረሻቸው ለመድረስ ከ1 እስከ ሁለት ሰዓታት ገዳማ የሚፈጅ ሰዓት ብቻ ይቀራቸዋል። እናም ፕሌኑ በረራውን ወደ መዳረሻው ሆንድ ሙምባይ በፍጥነት መብረሩን ቀጥሏል። ኢትዮጵያውያኑ ካፒቴኖች ደህንነትን ለማረጋገጥና ሁኔታውን ለማረጋጋት በሙያዊ ግሩም ክህሎትና ውሳኔ በዚህ ባልተጠበቀ ያደጋ ሁኔታ ውስጥ ሆነው በረራውን ካደረጉ በኋላ በህንድ ሰዓት አቆጣጠር አንድ ሰዓት ከ42 ደቂቃ ኤኤም ላይ በኢትዮጵያ ሰዓት አቆጣጠር ደግሞ ምሽት 5 ሰዓት ከ12 ደቂቃ ላይ ንብረትነቱ የኢትዮጵያ አየር መንገድ የሆነውን ቦይንግ 787 የበረራ ቁጥር ኢቲ640 ድሪም ላይነር አውሮፕላን 300 መንገደኞችንና 11 የበረራ ሰራተኞችን አሳፍሮ በሰሜን ህንድ ውቅያኖስ አረቢያን ሰፊ ባህር ላይ ካጋጠመው ካልተጠበቀው ካልታሰበው ከድንገተኛው የፕሌን አደጋ ክስተት በመትረፍ በሙምባይ ቻትራፓቲ ሺቫጂ መሃራጅ ዓለም አቀፍ አውሮፕላን ማረፊያ በሰላም ማረፍ ቻለ። እዚህ የቦይንግ 787 ድሪም ላይነር ፕሌን ከደመና በላይ ከፍታ ቁልቁል ወርዶ በሰላም ወደ ሙምባይ መሬት ማረፍ መቻል የኢትዮጵያኖቹን አብራሪ ካፒቴኖች ስክነት፣ ክህሎት፣ ቁርጠኝነትና ሙያዊ ብቃትን ጎልቶ ያሳየ ጀብዱ ፍጻሜ ተብሎላቸዋል። ከዚህ የፕሌን ሰላም ማረፍ በኋላ የተጓዦቹን ደህንነት ለማረጋገጥ የተጣደፉት የአየር መንገዱ የህክምና ቡድኖች በበረራው ላይ ለነበሩ ሰባት ታማሚ መንገደኞች ሕክምና ያደረጉላቸው ሲሆን አንድ መንገደኛ ደግሞ በጠና ታሞ ተጨማሪ ሕክምና ወደ ሆስፒታል ከተወሰደና የህክምና ክትል ከተደረገለት በኋላ ከሆስፒታል መውጣት መቻሉ ተገልጸዋል። በዚህ ንብረትነቱ የኢትዮጵያ አየር መንገድ በሆነው የቦይንግ 787 ፕሌን ላይ ስለተከሰተው ድንገተኛ ክስተትና ስለ ጉዳዩ ማብራሪያ እንዲሰጡ የኢትዮጵያ አየር መንገድን ለጠየቀው ቲክቫህ ኢትዮጵያ ምላሽ የሰጡት የአየር መንገድ የሕዝብ ግንኙነት ኃላፊ ሀና አጥናፉ አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝተውታል ብለዋል። በበረራ ወቅት የበረራ አባላት ባረጋገጡት መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ ከፍታ ቦታ ዝቅ በማለትና ወደ መዳረሻው በመሄድ በሰላም አርፏል ያሉታና የአደጋ ጊዜ ኦክሲጂን ማስኮችን በአጓጉ ተጠቅመዋል። እናም አውሮፕላኑ ያለምንም ችግር በሰላም አርፏል ሲሉ በሰጡት ቃል ሲገልጹ ፕሌኑ ካረፈ በኋላ ስምንት ተጓዦች የህመም ስሜት ተሰምተዋቸው ወዲያውኑ በህክምና ባለሙያዎች ክትትል ተደርጎላቸዋል ሲሉም እውነቱን ለቲክቫህ ኢትዮጵያ አስረድተዋል። የአውሮፕላኑ ካፒቴን ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ መቋጠሩን ለመረዳት ተችሏል ሲል ቲክቫህ በመረጃው ጨምሮ ገልጠዋል። ይህ የኢትዮጵያ አየር መንገድ ፕሌን በሙምባይ ወደ 16 ሰዓት ገደማ ከቆየና በህንድ የ14 ሰዓታት መዘግየት ካደረገ በኋላ ደርሶ መልስ በረራ ወደ አዲስ አበባ መመለሱ ነው የተነገረው። እያንዳንዱ ጉዞ ታሪክ ይናገራል። እያንዳንዱ ታሪክ ለነገ የሚሆኑ ትምህርቶችን ይዟል። ይህ የኢትዮጵያ አየር መንገድ የቦይንግ 787 ክስተትም ከአምስት ቀናት በፊት በጁን 24 ከለንደን ሙምባይ በረራ ሲያደርግ ከነበረው የቦይንግ 777 ፕሌን ላይ ካጋጠመው ክስተት ጋር ተቀራራቢነት ያለው መሆኑም ተገልጧል። በዚህ የኤር ኢንዲያ በረራ ላይ በተከሰተው ክስተት አምስት ሳፋሪዎችና ሁለት የፕሌኑ አባላት መታመማቸውን የተገለጠው በቦይንግ ሰባት ሰባ ሰባት ፕሌን ላይ ያሉት ተሳፋሪዎች የማቅለሽለሽ እና የማዞር ስሜት እንደተሰማቸው ቢገለጽም የአየር ህንድ ክስተቱን እየመረመረ መሆኑን እና የበሽታው መንስኤ አሁንም በመጣራት ላይ መሆኑን አስታውቋል። ስማቸው እንዳይገለጽ የፈለጉ አንድ የአየር መንገድ ባለስልጣን ግን እንደተናገሩት ይህ የሆነው በፕሌኑ ውስጥ ያለው የአየር ግፊት ቀስ በቀስ በመቀነሱ ሳቢያ የተከሰተ ሊሆን እንደሚችል መናገራቸውን ሂንዱስታን ታይምስ በመረጃው አስፍሮታል። በቀን 12 በወረ ሀጁን 2025 ማለትም ከሁለት ሳምንት ገዳማ በፊት መነሻውን ከምዕራባዊ ህንድ አህመድ አባድ ከተማ መዳረሻውን ለንደን አድርጎ የተነሳው ኤር ኢንዲያ የበረራ ቁጥር ኤ171 ቦይንግ 787 ድሪምላይነር አውሮፕላን በተነሳ በ33 ሰከንድ ውስጥ በተነሳበት አቅራቢያ ተከስክሶ ከተሳፈሩት 230 መንገደኞችና 12 የበረራ መንገደኞች አባላት ውስጥ አንድ መንገደኛ ብቻ ተአምራዊ በሆነ መንገድ ሲተርፍ 241 ሰዎች ህይወት ማለፉ በህንድ ሰማይ ስር የደረሰ በርካቶች ያለቁበት የፕሌን አደጋ አስከፊ ክስተት የቅርብ ጊዜ ትውስታ ነው። ከኢንዶኔዥያውና ከኢትዮጵያ የቦይንግ 737 ማክስ 8 የፕሌን አደጋዎች በኋላ አነጋጋሪነቱን የቀጠለው የቦይንግ የፕሌን አደጋ ችግር አሁንም በጥያቄ ምልክት ሳጥን ውስጥ ነው። ከሁለት ሳምንቱ የህንድ የፕሌን አደጋ ክስተት አምስት ቀን በኋላ በዚህ ወር በጁን 17 2025 ንብረትነቱ የህንድ የሆነ ቦይንግ 787 አውሮፕላን ሆንግ ኮንግ ቻይና፣ ወደ ህንድ በረራ ሊያደርግ ከተነሳ በኋላ የሞተር ነዳጅ ማጣሪያ ችግር ስላጋጠመው ተመልሶ እንዲያርፍ መደረጉ ተገልጿል። የቦይንግ ያላለቁት የሚመስሉት የፕሌን አደጋዎች ችግሮች መንስኤዎች ምን ይሆኑ? ከዛሬ ሁለት ሳምንት በፊት በጁን 12 በኤር ኢንዲያ ቦይንግ 787 ድሪምላይነር አውሮፕላን የመከስከስ መንስኤም እርግጡ እውነታ እስካሁን ግልጽ ባይደረግም፣ ምርመራው ግን ቀጥሏል። በፕሌኑ ውስጥ ያለው ጥቁር ሳጥን አደጋው ከደረሰ ከ28 ሰዓታት በኋላ በህንድ የአውሮፕላን አደጋ ምርመራ ቢሮ መገኘቱም ተገልጿል። ይህ የአውሮፕላኑ ጥቁር ሳጥን ከፍተኛ ሳትን ከፍተኛ ተጽዕኖንና የውሃ ውስጥ ግፊትን ጨምሮ የትኛውንም አደጋ መቋቋም እንዲችል ጠንካራ ከሆኑ ነገሮች የሚሰራና በማንኛውም አውሮፕላን ላይ የሚገጠም የአውሮፕላን የበረራ መረጃ መቅጃ ፍላይት ሪኮርደር ነው። ጥቁር ሳጥን ወይም ብላክቦክስ ይሉታል። እንደ ስሙ ጥቁር አይደለም፣ ብርቱካናማ ቀለም ያለው ነው። ምክንያቱም በአደጋ ጊዜ በቀላሉ እንዲታይና እንዲገኝ ለማስቻል ያለመ ነው። በፕሌን ውስጥ የሚቀመጠው ጥቁር ሳጥን የበረራውን እንቅስቃሴ የአውሮፕላኑ ፍጥነት፣ ከፍታ፣ አቅጣጫ፣ የነዳጅ ሁኔታ፣ የሞተር ሁኔታንና የአብራሪዎችን ንግግሮችን ወዘተ፣ ሌሎች ጠቃሚ መረጃዎችን ከአስከፐ ጥርግርግ አድርጎ የሚመዘግብ የፕሌን አደጋ ቢከሰት የአደጋው መንስኤ ለማወቅና ለወደፊቱ ተመሳሳይ አደጋዎች እንዳይከሰቱ ለመከላከል የሚረዳ በጣም ትንሽ የሆነ ነገር ግን በፕሌን አደጋዎች ወቅት በጣም ትልቅ ዋጋ ያለው በፕሌኑ የኋላ ክፍል የሚቀመጥ መሳሪያ ሲሆን፣ በኤር ኢንዲያ የቦይንግ 787 ድሪምላይነር አውሮፕላንም ከአደጋው በኋላ ጥቁር ሳጥን ደህንነቱ በተጠበቀ ሁኔታ መገኘቱ የተገለጸ ሲሆን፣ የህንድ የሲቪል አቪዬሽን ሚኒስትር ዲኤታ የሆኑት ሙርሊድ ሃርሞሆል ጥቁር ሳጥን ከፕሌኑ ፍርሳሽ ስር መገኘቱን ሲገልጹ ጥቁር ሳጥን ለምርመራ ወደ ውጭ አይላክም። እዚሁ ነው የተማሄድም አጠቃላይ ምርመራውን እዚህ እናደርጋለን ብለዋል። በኤሪሂንድ ኤአይ 171 የበረራ አደጋ ላይ የ241 ሰዎች ህይወት መታጣት ምክንያት መንስኤ የሆኑትን ለማወቅ ድንገተኛ የኃይል መጥፋት የሞተር ውድቀት ወይም የስርዓት ብልሽትና የሰዎች ስህተትን ጨምሮ ብዙ ሊሆኑ የሚችሉ ምክንያቶችን ለማወቅ የጥቁር ሳጥን መረጃ በጥንቃቄና በጥልቀት ለመተንተን በምርመራ ላይ መሆኑን የህንድ የአውሮፕላን አደጋ ምርመራ ቢሮ ኤጀንሲ አስታውቋል። የዚህ የኤር ህንድ የቦይንግ 787 ካፒቴን ከተነሳ በኋላ ብዙም ሳይቆይ ሜይዴይ የሚለውን የአደጋ ጊዜ የጭንቀት ጥሪ ከተነሱ በኋላ ወዲያውኑ ጥሪ ማድረጉ ተገልጧል። የቦይንግ 787 አውሮፕላን እጅግ በጣም ኃይለኛ ሞተሮች አሉት። ምን እንደተፈጠረ መገመት ከባድ ነው። ነገር ግን ፕሌኑ በቂ የበረራ ኃይል ግፊት ማግኘት ያልቻለ ይመስላል። እናም ካፒቴኑ አውሮፕላኑ መብረር ከጀመረ በኋላ ወዲያውኑ ያንን ተረድተዋል ሲሉ የተናገሩት የአቪዬሽን ደህንነት ኤክስፐርት የሆኑት አሚት ሲንግ ናቸው። ስለ ፕሌኑ አደጋ ምክንያቶች የበርካታ የአቪዬሽን ባለሙያዎች የመጀመሪያ ደረጃ ጽንሰ ሀሳቦች የሚያመለክቱት በአንድ ጊዜ የሚከሰት የሞተር ውድቀት አውሮፕላኑን እንዲወርድና እንዲከሰከስ አድርጎታል የሚለውን ነው ዓለም ስለ ታዋቂው የቦይንግ ኩባንያ የፕሌን አደጋዎችና መንስኤዎች እያሰበ ሲቀጥል ስለ ኤር ኢንዲያ የበረራ ቁጥር ኤአይ171 ቦይንግ 787-8 ድሪም ላይነር አውሮፕላን አደጋ መላምቶችና ሀሳቦች እየተናፈሱ ነው። እናም ምርመራው አልቆ በቦይንግ 787 ልብ ውስጥ የተቀበሩን ቆቅልሽ የሆኑ መልሶችን ተጎልጦ ማየት ይፈልጋል።